ሰላም አለይኩም ወረመቱላሂ ወበረካቱ። ውድና የተከበራችሁ የሶቱ ቤተሰቦች እንዴት ናችሁ? ሰላም ናችሁ? በያላችሁበት ሰላማችሁን ያብዛለን። እንኳን ለታላቁ ወር ለሮመዳን እንኳን አደረሳችሁ። እስከዛሬ ዛሬ ያላልኳችሁ ኔትወርክ የለበት ቦታ ስለነበርኩ ነው። አሁንም ቢሆን አልረፈደም። ታላቁ ኖር ሮመዳን ጾመን በሰላም ጾመን የምንጨርሰው አላህ አድርገን ጾማችንን አላህ የሚቀበለን አላህ አድርገን ዛሬ የማሳያችሁ ቪዲዮ ፕላስቲክ ኮርኒስ የተሰራ በጤ ከተማ ላይ ተሰንበት ያለፈ ብሎ በጤ የተባለ ቦታ ላይ ልሙጥ ፕላስቲክ ኮርኒስ የሰራሁትን ቤት ነው ማሳያችሁ ከፍሬም በፊት ነው ፍሬም ገና አልተሰራለትም ምን እንደሚመስል እስቲ ላሳያችሁ በዲዛይን ነው የሰራነው በውስጡ ጅም ላይት እንዲበራ አድርገን ሰርተነዋል እንዴት እንደሆነ ላሳያችሁ ወድ ወድጃለሁኝ።